ማርያም ማርያም ማርያም ስሟን እጠራለሁ። ሁሌም ቪዲዮን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ አለች። ሳልዋሽ ነውም የምናገረው። እቆምላታለሁ። እሷነች እዚህ ደረጃ ያደረሰችን። ማርያም እላለሁ ሁሌ ማርያምን ደስ ብሎኛል። እንግዲህ የማርያምና የአዶናይ ያላቸው ፍቅር የእውነት የተለየ ነው። ከዚህ በፊት ብዙዎቻችሁ ታስታውሳላችሁ ብዬ አስባለሁኝ በሚኖርበት ሀገር ካናዳ ላይ በነበረበት አንዳንድ የህይወት ውጣውረድ በጣም በከባድ ሁኔታ ችግር ውስጥ ወድቆ ነበር። ያንንም አስመልክቶ ከባድ ችግር ላይ ነኝ እኔንም የምታውቁ ሰዎች እርዱኝ እባካችሁ ድረሱልኝ ሲልም መልእክት አስተላልፎ ነበር። ታዲያ ያንን መልእክት ያዩ ደጋግ ኢትዮጵያውያን ኤርትራውያን በተለያዩ ዓለም ሀገራት ያሉ በአንድ ቀን ምሽት ነው እንግዲህ ቲክቶክ ጊፍት ላይ ያሉ የተባሉትን በማውረድ ብዙ ሺህ ኮይን በአንድ ቀን የሰጡት። ታዲያ እዛ በነበረበት ወቅት በዛ ላይ ላይ ራሱ ያን የተቸግሮ ብዙ ሰው በረዳበት ወቅት ራሱ እሳይ ስለቴ ሰመረ ለመቤቴ ማርያም ነግሪያት ነበረ እያለ ደጋግሞ የማርያምን ስም እየጠራ ነበር ሲያመሰግን የነበረው ማለት ነው። እንግዲህ ከማርያም ጋር ያለው ፍቅር በጣም የተለየ እንደሆነ አዶናይ በዛ ወቅት ራሱ ለማወቅ ይቻላል። በተለያዩ ጊዜያቶች ላይ ማርያም ካፎ አትጠፋም፣ ለመውደቅ ለመነሳት፣ ለብዙ ነገር እኔ በጸሎት አትለየኝም፣ እሷን ጸልዬ እሷን ለምኝ ምንም የማጣው ነገር የለም፣ እሷ ለእኔ አማላጄ ነች፣ ምንም ምንም ጠይቄ ያሳፈረችኝ የለም ብሎ ነው በተለያዩ ጊዜያቶች የሚናገረው። ዛሬም ቃሉን የመሰከረው ይህንን ነው። በተለየ ነገው እንግዲህ የህዳር 21 ማርያምን በትልቅ ሁኔታ የሚከበር አመታዊ በዓል ነው። ታዲያ እንንም በማስመልከት ነው ይኸው አዶና እንግዲህ ማርያምን ስም እየጠራ እየደጋገመ እሷን አክብሩልኝ፣ እሷን አመስግኑልኝ እያለ እንግዲህ በዛ አዳራሽ ውስጥ የተገኙ ሰዎችን መልእክትን ሲያስተላልፍላቸው የነበረው ማለት ነው። የቲክቶክ ክሬቲቭ አዋርድ የ2025 ብዙዎችን ሲያነጋግር ቆይቶ ነበር። በተለይም ይህ ውድድር ከመደረጉ በፊት የነበሩ ቅድመ ዝግጅቶች ብዙዎችን ያነጋገረ አለፍም ሲል ደግሞ እንግዲህ ይህ ፕሮግራም ላይ እጃቸውን ያስገቡ ሰዎችም ዛቻ ሁሉ ያደረሰበት ጉዳይን ተመልክተን ነበር። በተለይም እንግዲህ ዋና ተፎካካሪ ሆነው ብቅ ያሉት ዩቲና አዶናይን በተመለከተ አንድ ዘገባ ከሰሞኑ ሲሰራ ነበረ። ሰይፉ በነበረው የእሁድ ፕሮግራሙ ላይ ዩቲን በመጋበዝ የተለያዩ የውድድር ጥያቄዎችን ሰውም እንዲመርጣት ጥያቄ እንድታቀርብ እድል አመቻችቶላት ነበር። ያንንም ተመልክቶ የአዶናይ ወዳጅ አድናቂዎች ከባድ ዘለፋ፣ ከባድ ማስጠንቀቂያና ዛቻን በሚመስል ደረጃ ሰይፉን ሲናገሩ የነበሩ ግለሰቦችንም ተመልክተን ነበር ለአንዱ ሰው ወገኝተኝነት አሳይቷል እንዴት ነው እጩ ተፎካካሪ ተወዳዳሪ የሆኑ ሰዎችን ዩቲም ብቻ ወደ ራሱ ጠርቶ በራሱ መድረክ ላይም ሰው እንዲመርጣት ቅስቀሳ እንድታደረግ የፈቀደው ለምንድን ነው አዶናይንስ ጋብዞ እሱን ቅስቀሳ እንዲያደረግ ያልፈቀደው ይህ ከባድ ሴራ ነው ሲሉ ሰይፉን አንዳንዶች ሲናገሩ አንዳንዶች በከባድ ቁጣ ሲናገሩት አይተናል እንግዲህ ጠቅለል ባለመልኩ ታዲያ እነዚህ ጉዳዮች አልፈው ሰይፉም ታዲያ ሁሉም ሰው በራሱ መድረክ ላይ መጥቶ የተለያየ ሀሳብ ማስተላለፍ እንደሚችል ሰይፉም ሲናገር ነበረ እንግዲህ አዶናይ ደግሞ ከዛ ከዛ ጉዳይ ጋር በተያዘ የራሱን ሀሳብ አስተያየትም አንስቶ ነበረ እኔ ጥሩ ነገር አላየሁም መድረክም አልተመቻቸልኝም ሲል አጠቃላይ ስላለው ሁኔታ ስለሰይፉ ሰይፉ ምላሽ ሰጥቶ ነበር ታዲያ ብዙዎችን ይህ ፕሮግራም ይህ ውድድር ቀድሞ ነበር እንግዲህ ብዙ ሀሳብ አስተያየት እንዲሰጡበት ያደረገው ታዲያ ብዙ ነገር ሲባል የነበረው ይህ ውድድር እንግዲህ ፍጻሜውን ያገኘ ይመስላል ማለት ነው በብዙ ውድድሮች ላይ በተለያዩ ካታጎሪ ወይም ዘርፎች ላይ አዶናይ ሽልማቶችን ጠራርጎ ሲወስድም እየተመለከትን ነበር ማለት ነው ታዲያ በዛ ሽልማት ትልቅ መድረክ ባገኘበት ወቅት የማርያምን መዝሙር በቪዲዮ መግቢያ እንደሰማችሁ እንዳዳመጣችሁት እየዘመረ ለሁሉ ክብር መብቃቴ ማርያም ትልቅ ድርሻ ትወስዳለች እያለ ማርያምን እጅግ ሲያመሰግን እጅግ ስሟን እያነሳ ሲያከብር ተመልክተናል። እንግዲህ አዶና ይዞት በመጣው በተለያዩ ዘርፎቹ ላይ ብዙ ሰዎች አድናቆት የተለያዩ መልእክታቸውን እያደረሱ ነው። በተለይ ፕሮግራሙ በሚዘጋጅበት ወቅትም እሱን ለማግኘት ጭንቅንቅ ብሎ እንደነበረ በሆነ ቦታ ላይ ከዚህ በፊት ቪዲዮ ሲወጡ ነበር። እሱን ለማግኘት ብዙ ሰው ሲጋፋም እንደነበር ነው የሚለቀቁ ፎቶና ቪዲዮዎች ያሳዩ የነበረው። ወደዛ አዳራሽ ከጃኒ ጋር አንድ ላይ ተያይዘው እንደገቡ በሚገቡበት ወቅት ደግሞ የተለያዩ ጋዜጠኞች ሁሉ እንግዲህ አዶናይን ለመጠየቅ ሲጋፉም እንደነበር ጭምር ነው መረጃው የተሰማው ማለት ነው። ይህ ግለሰብ በዚህን ያህል ደረጃ በሀገራችን አነጋጋሪ ይሆናል ተብሎ አልተጠበቀም። ቀደም ሲል በሚኖርበት በውጭ ሀገር በተለያዩ አነቃቂ ንግግሮቹ ወይም ሞቲቬሽን በሚባለው በእንግሊዝኛው በሱ ነው ብዙዎች የሚያውቁት። እባክሽ እህቴ ጠንከርበይ ሁሉም ያልፋል ወንድሜ፣ ሁሉም ያልፋል፣ ጠንከር በል እያለ እንደዚህ ቃላቶችን እየጀመረ የተለያዩ አነቃቂ ንግግር በመናገር ነው ብዙዎች የሚያውቁት። ታዲያ እንግዲህ አሁን ደግሞ ጠቅልሎ ወደ ሀገሩ መግባቱንም በተለያየ ቦታ እየተናገረ ነበር። እኔ በሀገሬ ሰሆን ነው ደስታ የሚሰማኝ፣ ኢትዮጵያ ሁኜ ብዙ ነገር እሰራለሁ ብሎ ብዙ ነገሮችን ጅማሬዎችን አሳይቷል። በመቀጠል በእርዳታ ዘርፍ ደግሞ የተለያዩ ሰዎች ላይ ለመድረስ ችሏል። እንዲሁም ደግሞ ለበጎ አድራጎት ድርጅቶችም ትልልቅ ነገር እያደረገ በቃ በአንዴ ነው ስሙ እንዲኖር የሆነው። በሌላ ቃሉ ደግሞ እንግዲህ ስግጥ ፍምስ የሚለውንም ቃል ይዞ ደግሞ መጥቶ ስግጥ በሉ ፈምሱ ታዋቂ ሆኑ ስሩ የሚል ደግሞ ሌላ ለወጣቶቹ ደግሞ አነቃቂ በሚመስል ቃል ይህንን ቃልም እየተጠቀመ በተለያዩ ቦታዎች የእሱን ሁኔታን በመጠቀም አዶናይ ስግጥ ፈምስ በሚለው አይነት ቃል እኛም ጀምረናል እያሉ ብዙ ወጣቶች የእሱን አይነት ስራ የእሱን አይነት ቪዲዮዎችም እየቀረጹ የሚያጋሩም ተመልክተናል በተለያዩ ቦታዎች ተጋባዥ ሆኖ እየቀረበ ነው በተለያዩ ቦታዎችም እሱን ለማግኘት ስልኮች ሁሉ እየተጨናነቁ እንደሆነ ስልክ ራሱ መመለስ የማይችልበት ደረጃ ላይ እንደደረሰም ጭምር መረጃዎቹ እየወጡ ነው። በቅርቡ የተካሄደ ታላቁ ሩጫ ነበር። በዛ ፕሮግራም ላይ ራሱ ሁለት ጋርድ ይዞ መምጣቱን ተከትሎ ብዙ ወቀሳ ሲደርስበት ነበር። እሱን ራሱ እሱ በጥሩ ሁኔታ ሲመልስ ነበር። ሁሉም ሰው ጥሩ ነገር ቢያይ ጥሩ ነው። አንዳንድ ሰው ነው ኔጌቲቭ ነገር እየወሰደ እንዴት አዶናይ እንደዛ ሮጠ፣ አዶናይ ኩራተኛ ነው፣ አዶናይ እንዲ ነው እየተባለ የማይሆን ስም የሰጡኝንም ሰዎች ተመልክቻለሁ። ነገር ግን በጣም ብዙ ሰው እኔን ከፍቅር በማየት እኔን ለማግኘት ካለው ጉጉት በቃ በቃ እንትን ብዙ ህዝብ በተሰበሰበ በት ቦታ እኔ ልችለው በማልችለው ሁኔታ የሰው ሁኔታ ባንድ ወደ እኔ ከመጣ እሱን መቋቋም ስለማልችል ነው እንግዲህ ጋርድም እንዲኖረኝ ያረኩት ለሩጫው እንጂ ሌላ ምንም የተለየ ነገር የለም። እንዲህ ጥቂት ሰው በሚኖርበት ቦታ ላይ እኔም አድናቂዎቼ መጥተው ሊያቅፉኝ ቢሞክሩ እኔም በደስታ አቅፌ ከነሱ ጋር ጥሩ ነገር አሳልፌ እለያያለሁ። ነገር ግን እንደ ታላቁ ሩጫ ህዝብ በሚበዛበት ቦታ ደግሞ ከባድ የሆነ ህዝብ ወደ እኔ በአንድ ቢመጣ ያን መቋቋም ስለማልችል ነው እንግዲህ ጋርድ ሁሉ ያን ዕለት ያስፈለገኝ እያለ እንግዲህ ስለ ጋርድ ትንታኔ ሲሰጥ ነበረ። በአጠቃላዩ ግን ለሰው ልጅ እጅግ ክብር እንዳለው አንዳንዶች ኔጌቲቭ ሰዎች እንደሚሰጡት ሰው ይንቃል፣ ሰው አያከብርም የሚባሉ ነገሮች እሱን እንደማይገልጹት ጭምር በወቅቱም ሲናገር ነበረ። እንግዲህ ከእርዳታዎች ባሻገር ደግሞ እንግዲህ የድሮ አርቲስቶችን በማንሳት ጭምር ከሰሞኑ እያየነው ነው ነበር። አርቲስት ሰለሞንን ራሱ የተለያዩ ድጋፎች እያደረገ ከሱ ጋር እየሆነ ቲያትር እየጎበኘ የተለያዩ ስራዎቻቸውን እያደነቀ ሁሉ ከአርቲስቶቹ ጋር ከአንጋፋዎቹ በፊት ጥሩ ነገር ሰርተው አሁን ላይ እንግዲህ ትንሽ ቀዝቀዝ በኢኮኖሚያቸውም ትንሽ ወረድ ያሉ ተብለው የሚጠበቁት ሰዎች ጋር ራሱ በመሆን ከእነሱ ጋር የተለያዩ ሰዓት እያሳለፈ ለእነሱ ራሱ አለኝታ መሆን እየቻለ የተለያዩ ፍቅር እያሳየ ድጋፎችን ሁሉ ወደ እነሱ እንዲመጡ እያደረገ ነው ማለት ነው። የእውነት ትልልቅ ስራዎችን እየሰራ ነው። እንግዲህ በብዙ ቀጣይ ስራዎችም ወደፊት እንመለከተዋለን በማለት ነው ብዙዎች ካሁኑ ተስፋቸውን በዚህ ወጣት ላይ እየጣሉ የሚገኘው ማለት ነው። እንግዲህ ያው ዛሬ ያመሰገናት ማርያም በሕይወቱ ሁሉ እንድትከተለው አሁንም በተጨነቀበት ሰዓት ሁሉ አማላጅ ሆና እንድትደርሰው የእውነት ከልብ እንመኛለን። ደስታውም ሙሉ የሆነ እንዲሆንለት የእውነት ከልብ በመመኘት የዛሬውን ቪዲዮቻችንን እዚህ ላይ እናበቃለን። በሌሎች ጉዳዮቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ፣ ሰላም።